ማንቸስተር ሲቲዎች በዝውውር መስኮት የመጀመሪያ ፈረሚያቸውን ይፋ አድርገዋል። ሲቲዝንሶቹ በትናንትና ሁለት አመሻሽ ላይ የ23 አመቱን አልጄሪያ የግራ መስመር ተከላካይ አይት ኑሪን ከወል ብርሃም ተማስ ፈረማቸውን ይፋ አድርገዋል። ለአልጄሪያዊ መስመር ተከላካይ ዝውውርም 37 ሚሊዮን ሩ ወጪ ያደረጉ ሲሆን ስፔናዊ ታክቲሽያን አሰልጣኝ ፔፕ ጓርዲዮላም ተጫዋቹ ለፕሮጀክቱ ቁልፍ ሰው መሆኑን እንደሚያምን ተዘግበዋል። ሲቲዝንሶቹ በቀጣይም የፈረንሳዊ ተጫዋች ሪያን ቼርኪን እና የኔዘርላንዳዊን አማካኝ ቲያኒ ሬንደርሰን ዝውውር ይፋ ያድርጋሉ ተብሎ ይጠበቃል። ሚላን አዲስ አሰልጣኝ መሾማቸውን ይፋ አድርገዋል። ከጣሊያናዊው አሰልጣኝ ሲሞኒ ኢንዛጊ ጋር ከተለያዩ በኋላ አዲስ አሰልጣኝ ለመሾም በስራ ላይ የነበሩ ሲሆን ስማቸውም ከስፔናዊ አሰልጣኝ ሴክስ ፋብሪጋስና ጣሊያናዊ አሰልጣኝ ሮቤርቶ ዴዘርቢጋ በስፋት ሲነሳ ነበር። ኔራዙሪዎቹ በትናንትና ሁለት የቀድሞ ተጫዋቻቸውን የ44 አመቱ ሮማናዊ አሰልጣኝ ክርስቲያን ቺቭን እስከ ሰኔ 2027 በሚደርስ የሁለት አመት ኮንትራት የክለባቸው ዋና አሰልጣኝ አድርገው መሾማቸውን ይፋ አድርገዋል። ማንችስተር ሲቲዎች እንግሊዛዊው የ33 አመት የቼልሲ ቁጥር 3 ግብ ጠባቂ የሆነውን ማርከስ ቤቴ ሌኔን ለማስፈረም መስማማታቸው ተገልጿል። ተጫዋቹ ቼልሲዎችን ከለቀቀ በኋላ ከሲቲዘንሶቹ ጋር ወደ ፊፋ የዓለም ክለቦች ዋንጫ እንደሚያመራም ተገልጿል። ማንቸስተር ዩናይትድና ቼልሲ ከባርሰሎና ሊለቅ እንደሚችል እየተነገረ ያለውን ጀርመናዊ ሰላሳ ሶስት አመት ግብ ጠባቂ ማርክ አንድሬ ቴርስቴገን ለማስፈረም ፍላጎት እንዳላቸው ተገልጿል። ግብ ጠባቂው ባለፉት አመታት በቡልግራናዎቹ ቤት አስደናቂ ብቃትን ያስመለከተ ሲሆን፣ በተጠናቀቁ የውድድር አመት በኤሲኤል ጉዳት ምክንያት ለበርካታ ወራት ከሜዳ ርቋል። አሁን ላይ ታዲያ ቀያይ ሰይጣናቱና የምዕራብ ለንደኑ ክለብ ቼልሲ ይህንን ጀርመናዊ ግብ ጠባቂ ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ትላንት ምሽት በአህጉረ አውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች የተደረጉ ሲሆን በምድብ አስር ቤልጅየም ከዊል ሲያገናኘው ጨዋታ በቤልጅየም ድል አድራጊነት ተጠናቋል። በጨዋታው በሁለቱ ሀገሮች መካከል ተመጣጣኝ ፉክክር የተመለከትን ሲሆን ሮሜሎ ሉካኩ፣ ዩሪ ቴሌማንስ እና ጀሬሚ ዶኩ አከታትሎ ባስቆጠሯቸው ጎሎች ቤልጅየም ሶስት ለዜሮ ብትመራም ሃሪ ዊልሰን፣ ሳባ ቶማስና ብሬንን ጆንሰን ለዌልስ ሶስት ግባዎችን በማስቆጠር አቻ ማድረግ ችለው ነበር። ኮከቡ ከፈንድ ብራይንም በ88ኛው ደቂቃ አራተኛውን ግብ ለሀገሩ ቤልጅየም በማስቆጠር ሀገሩን አሸናፊ ማድረግ ችሏል። ቤልጂየም አሸነፏን ተከትሎም ሁለት ቀሪ ጨዋታ ያላት በምድብ አራት ነጥብን ይዛ ሶስተኛ ደረጃ ስትሆን፣ ዌልስ በሰባት ነጥብ ሁለተኛ ደረጃ ላይ ተቀምጣለች። በምድብ ዘጠኝ በተደረገ ሌላ ጨዋታ ጣሊያን ሞልዶቫን አስተናግዳ ባራስፓዶሪ እና ካምቢያስ ሁለት ግቦች ሁለት ለዜሮ ማሸነፍ ችላለች። ሁለት ቀሪ ጨዋታ ያላትም በምድቧ በሶስት ነጥብ ሶስተኛ ደረጃ ላይ ተቀምጣለች። እንዲሁም በምድብ ዘጠኝ ክሮኤሺያ ቼክ ሪፐብሊክን አስተናግዳ አምስት ለአንድ በሆነ ሰፊ ውጤት ማሸነፍ ችላለች። ዛሬም የዓለም ዋንጫ ማጣሪያ ጨዋታዎች ቀጥሎ ሲደረጉ በምድብ ሰባት ኔዘርላንድ ማልታን ታስተናግዳለች። ባሳለፍነው እሁድ ፊንላንድን ያሸነፉት ብርቱካናማዎቹ በዛሬው ጨዋታም የማሸነፍ ቅድመ ግምት